አድርገናል ነገር ግን እስካሁን ባለው፣ ነገ ዛሬ ነገ ዛሬ እየተባለ እስካሁን ሌላ ልትመራ አልቻለችም። ይሄም ገጠመኝ ልትለንም እንደ መጀመሪያው አደውልልንም። ያው አሁን ከደወለች ሁለት ወር ሆኗል። መጀመሪያ ያደውልልሽው ለምንድን ነው ስላት፣ እስር ቤት ቀይረውኝ ነበር አለች። እና ደግሞ አሁን እደውላለው ችግር የለውን፣ ብላ ነበር። ያው ከደወለች አሁን ሁለት ወር ኖርማል ሆኗል። ስለዚህ የኢትዮጵያ ሕዝቦች እናንተው ባደረጋቸው ትርብርብ፣ ያው ይሄ ሁሉ ገንዘብ ተሰብስቦ በደጋግ ኢትዮጵያውያን ይህ ሁሉ ገንዘብ ተሰብስቦ በሶስታችን አካውንት፣ በእናት በአባት በእኔ ከድር ኑር ሰቦ በሶስታችን አካውንት በተከፈተ አካውንት ነው ወደ ሳውዲ የተላቀው የካሳ ገንዘብ። ስለዚህ እስካሁን ባለው ብር ከገባ ወዲያው ትለቀቃለች። የሚፈለገው የሳውዲ ሁለት ሚሊዮን ብር ነው። ስለዚህ ይሄ ብር ከገባ ወዲያው ነው የምትወጣው ነበር የተባለው ነገር፣ ግን እስካሁን ባለው ምንም አይነት ያው እስካሁን የደረስንበት ነገር ምንም የምትወጣ ነገር የለም። ሶስት ወር ቀረ፣ ለረመዳን ትወጣለች፣ ለአረፋ ትወጣለች እየተባል እስካሁን ያው ይሄ ነው በማይባል ጭብት ነው ያለ ነው እና የኢትዮጵያ ሕዝቦች እንግዲህ በኩልም ለፍታችኋል። ለዚህ በከታይ ሲያዳናችኋት እናንተ ናችሁ። እስካሁንም የቆየችበት ጉዳይ እኩልም ያለውን ነገር እኒው እኛ ወደ ቪዲዮን ወተን ለመጮህ በእርግጥ በእሷ ላይ ሌላ ነገር ይከሰትባታል፣ ሌላ ድርጊት ሊፈጸምባት ይችላል በሚል ብዙ ያው ወጥታችሁን ጋር እንዳትናገሩ በሚል ብዙ ሚስጥር ጠብቁ ተብለን እኛም እንግዲህ ቪዲዮ እንግዲህ ልጃችን ስትሉ ሌላ ነገር ነው እንትን የሚባለው ስለዚህ ያለው ነገር ጠብቁ የፍርድ ቤት ሂደቱ ነው ቀጠሮ ይራዘማል ነው። ይሄ ይሄ ስለሆነ ከሶስት ወር ከአምስት ወር በኋላ ነው ቀጠሮ የሚደርሰው። ስለዚህ እሷ ቀጠሯን ጨርሳ ትመጣለች፣ ልትመጣ ይደወልላችኋል እንባል እስካሁን ቆይተናል። ነገር ግን ሁሉም ህዝብ ደግሞ እስካሁን እየጠየቀ ነው፣ እኛም ደግሞ ለህዝብ ምን ብለን መልስ እንስጥ ነገ ነው ዛሬ ነው ማለት ለእኛም ስለችን ምንለው ነገር ስናጣ በእርግጥ ያው ወደ እናንተ ወጥተን አልቅሰን እንባችን አብሳችኋል። የኢትዮጵያ ደጋግ ህዝቦች ማለት ነው። ስለዚህ በእናንተ አሁን ምንም የሚጠበቅ ነገር የለም። እስካሁን ባለው ምንም አይነት ነገር አንድም የለም። ብር ተከፈለ በሶስታችን አካውንት ሄዶ በኢትዮጵያ ኤምባሲ አካውንት ነው የገባው። በኢትዮጵያ ኤምባሲ አካውንት የገባው ገንዘብ ደግሞ ወደ አራጅ ባንክ የገባበት ወይም ወደ ፍርድ ቤት የገባበት አካውንት ይሄ ነው የሚባል ጭብ ይሄ ነው የሚባል ማረጃ ሰነድ ምንም የለም። ስለዚህ የኢትዮጵያ ህዝቦች እናንተም በምትችሉት ሁሉ ለዚህ ለለይላ የተከፈለ ዋጋ አንድ አቅጣጫ መያዝ አለበት። ይሄን ነው የምለው። የሚቻለውን ሁሉ ከእናንተ ጋር ሆነን የሚቻለውን ሁሉ እናደርጋለን እንግዲህ ነው በተቻለ መጠን ቀጥጥ በቪዲዮ ብትመጣልና ብትገባ ደስ ይለናል። እንደምንም ዝም ብላችሁ ቁጭ በሉ ተባልን ያለው ማን ነው? ዝም ብላችሁ ቁጭ በሉ ማለት ይሄ ቪዲዮ እና ጠብቆ የሚሏችሁ ማን ነው? ከየት ነው ኮሚቴ ሳዲ አለ ስለዚህ መረጃ የምታገኙት ሳውዲ ካለው ኮሚቴ ነው እሺ አሁን አንድ ጥያቄ ምንድነው ስስስድስት ወርናስበቀል ስድስት ወር አለ ከድር ደግሞ ሁለት ወር አለምንድነውስቴፕ ባይ ስቴፕ እንድንሄድ ነው ምክንያቱም እስከሚጨርስ ድረስ ጠብቀናል ስድስት ወር ያልከው ምንድን ነው ከድር ደግሞ ሁለት ወር ያለው ምንድን ነው ሰፊዩ አንዴ አጠራር

ምናልባትም አሁን ዋና ታርጌት ማድረግ ያለብን ነገር ላይ እንድንዘነቀው አልፈልግም። ታርጌት ማድረግ ያለብን ልጅቷ የት ነች፣ እዛ ጋር እየተከናወነ ያለው ነገር ምንድን ነው። ኮሚቴው መምጣትና ያለበትን መንገድ ካለበት ኃላፊነቱን መጥቶ መናገር አለበት። ወደ ሚዲያ ዋና የመጣንበት ምክንያት የደረሱበትን የመንግስት አካልን ከሆነ ያንን የተወከለው እኛ በህጋዊ መንገድ እየሄድን ነው፣ እየጠየቅን ያለ ነው። የተወከለው ሰው ለህዝቡ ማብራራት ያለበትን እንዲያብራራ እዛ ጋር ጉዳዩ ኮሚቴ ሆነው ደግሞ በራሳቸው ፈቃድ እየለፉ የነበሩት ኮሚቴዎች እዚህ ደርሰናል የሚለውን ነገር እዛም ያለችበትን ሁኔታ እንዲ እንዲደርሷል። ኬዙ ይሄ ነው፣ እኔ ጋር ነው የሚገኘው፣ ይሄ ኬስ እንዲ ነው ቢሎ ለህዝቡ የሚያስረዳልን ሰው ብቻ ነው የምንፈልገው። እውነታ ይሄ ነው፣ እኛ አሁን የምንፈልገው። እኛ ተጠያቂዎች አይደለንም። ሰበሰብን፣ የተሰበሰበውን ብር በቤተሰብ አካውንትን የተሰበሰበው ያንን ብር በሚገባው ልክ ከኢትዮጵያ ቀጥታ ላክን በኤምባሲው፣ ኤምባሲው አስገባ የሞት ፍርዱ ተነሳላት ተባለ። ለዛ ነገር አንደኛ የገባበትን የሟች ቤተሰብ የተረከበበትን እንደ ሀገርም ከሆነ ኤምባሲ ያንን ማሳወቅ አለበት ለህዝቡ እንዲያሳውቅ። ሁለተኛ ነገር ኮሚቴው እዛ ጋር እኛ አላደራጀነውም እነሱ አደራጅተው በራሳቸው ኃላፊነት ወስደን እንሰራለን ብለው ነው ብዙ እየታገሉ የነበሩትና መግለጫ ሲሰጡ የነበሩት። እኛ ሄደን አይደለም ጉዳዩ የምንጨርሰው። የተወከለውም ኮሚቴውም በጋራ ሆኖ ለዚህ ህዝብ ያለችበት ሁኔታ እንደዚህ ነው ብሎ የመናገር ኃላፊነቱን አልተወጣም። እኛ ቀን በቀን እንዲበልታቸዋል እንዲሆናቸዋል የሚባልበት ነገር ማብቃት ስላለበት መምጣት ካለባቸው አሁንም ጥሪ እንድታረጉልንና ሌሎቻችሁም እንድታግዙ የምንፈልገው እዛ ያለው ኮሚቴ የደረሰበትን መረጃ እኛ እንደምናወራ እንደምናውራ ግልጹ እዚህ ደርሰናል ብሎ እንዲያወራ ቤተሰብ ጋር የሚገናኘው። አሁን ሰውዩም ሁለት ወር ሆኖኛ ጥያቄ ልጠይቅ፣ ሁለት ወር የምትገናኘው የኮሚቴ አካል አለ ማለት ነው አደለ? አንደኛ ቤተሰብ የወከላችሁት ሰው አለ፣ ምንም ኮሚቴው ቢደራረብ እዛ የእሷን ጉዳይ የሚይዝ አንድ የተወከለ ሰው አለ አይደለም? ያ ሰው ጋር ያላችሁ ግንኙነት ምን ይመስላል? በስልክ ስታወሩ እንደ እህቱ ተሰምቶት ቀን በቀን ነው ወይ አብዴት የሚያደርጋችሁ? መረጃ በስንት ቀን የምትጠይቁት እንደወንድም ይህን ያል ክፍተት ሲመጣስ ለእኛ እየነገራቸው አብዴት አድርገን መሄድ ያለብን ልክ ላይ እንዳንሄድ ምንድን ነው የሚይዛቸው? ይህንን በግልጽ ንገረን። የተደባበቀ ነገር አ ሰፊዩ ከመመለስ በፊት መጀመሪያ ይሄ በስድስት ወር እና በሁለት ወር መሀል ያለውን ልዩነት እሱም ትንሽ በአጭሩ ግልጽ አድርግላቸው ሰው ኮንፊዝድ እንዳይሆነው። ማለት አሁን አደባበለው ያልኩት ማለት ነው። ሁሉም እንዲገነዘብ ይገባል። አሁን ከድር ከድር ጋር ነው የደወለችው። ከድር ጋር ከደወለች ትክክል ሁለት ወር ነው ማለት ነው። ጋር አሁን አንድ ላይ ያለን እኔ ከማድረግ ጋር ነው ያለው። ያው ስድስት ወር ያልኩት ደግሞ ታላቅ የከድር ታላቅ ወንድሞ አለ። ይሳቅ ይባላል። እሱ ጋር ነው የደወለችው። እኔ ጋር ከደወለች ደግሞ ስምንት ወር አልፏል። እንደውም በጣም ኮንፍሊት የሆነ ነገር ነው የደወለችልኝ የጠየቀችኝ ቤተሰቡ ሞተዋል የለም አገናኝ ብላ አልቀሳ ጠየቀችኝ እና ሌለች ሞታለች ለምን የጠበቀኝ ብላ ከጠየቀችኝ ስምንት ወር አልቋል እኔ ጋር ከደወለች ስድስት ወር ነው እኔ አሁን የራሴ ነው የምናገረው ምክንያቱም ትክክለኛውን ማግኘት አልችልም ሰው ጋር የደወለች የተናገረችው ስንት ጊዜ ይሆናል አንተ ጋር ከደወለች ሁለት ወር ነው ሁለት ጥያቄውን ይመልስልኝ ካሊድ። አሁን ወደ ጥያቄ ሄድ፣ ወደ ሌላኛው አጀንዳ፣ ወደ ሌላኛው ጥያቄ። ይሄ ሁለት ወር ስስቶ የሚለው ነገር እኔ አሁን አታበሳችሁ እናንተ። እኔ አሁን መጠየቅ የፈለግኩት ከድር ነርሶቦ፣ ወንድምየው ከኮሚቴው ጋር ተገናኝተ ምን አሉ? ደብዳቤ አስገብተ ውጭ ጉዳይ ምን አለ? ኮሚቴ ውስጥ ደግሞ እዛ ያለው ብትገናኘው ሰው ምን አለ? ልጅቷ ምን ላይ ነው የምትገኘው አሉ አብል። እሷን ባታገኛትም በዚህ ሁለት ወር ውስጥ ካገኛት ከዛ በኋላ ምን ተፈጥሯል? አሁን ያለህ መረጃ ምንድን ነው? አንተ በራስ አብዴት አርግልን፣ ኮሚቴው ደግሞ ራሱን አብዴት ያደርጋል። ኮሚኒኬት አርገ የምታወራው ያወራው ነገር ከድር ተሰምተዋል በቃ ስለዚህ ከኮሚቴው ጋር በሁለት ወር በተደዋወልክበትም ከኮሚቴው ጋር ያደረገውን አጠቃላይ ለሁ ለእኛም ለህዝቡም ክሊር አድርግልን። ቆይ እንዳይደራረብበት ቆይ እንዳይደራረብበት፣ ጥሩ ነው። ቆይ እንዳይደራረብ ጥያቄ። እሺ፣ ቀጥል። ቀድር ማለት አሁን ኮሚቴ ያለው ነገር ከኤምባሲ የምንተቀብለው፣ ይኸውልህ ከድር ኮሚቴ እያልክ ስታወራ እዚህ እኛም ኢትዮጵያ ኮሚቴ ስለነበርን ሰው ኮንፊውዝድ እንዳይሆን፣ ሳኡዲ ከሆነ ያለው ሳኡዲ ያለው ኮሚቴ አዲስ አበባ ያለው ከሆነ አዲስ አበባ እያልክ እየለየህ አውራ ማለት የሳውዲው ነው። የሳውዲ ኮሚቴ እኛ እንዳለን፣ ለእኔ በበኩሌ እንዳለን። ሌላ አሁን እዛ ጉዳይም እየተከታተለ ነው እንደው አምባሳደሩም ጭምር እየተከታተለ ነው ያለው ነገር ላይ የነገሩ መራዘም የፍርድ ቤቱ ሂደት ነው፣ በቀጠሮ መራዘም ጉዳይ ነው እንጂ የሌላ ጉዳይ አልኳል አሉ። የሌላ ጉዳይ አልኳል። ነገር ግን እዛ ከፍተኛ ፍርድ ቤት ላይ ቱንጣ የሚል ደብዳቤ እስካልመጣ መሄድ አይችልም። ያ ከፍተኛ ፍርድ ቤት ደብዳቤ ይጽፋል። ሲጽፍ ደግሞ ለኢምባሲ ደውላል ፍርድ ቤቱ ፍርድ ቤቱ ለኢምባሲ ደውሎ ኢምባሲ ወደ ኢትዮጵያ ይሸኛታል ነበር ተባልነው። በቅርቡ ማለት ነው። ስለዚህ እስካሁን ባለው ደግሞ ምንም አይነት ለውጥም የለም ምንም የለም። ለምን አደውልም ስንልም ደግሞ ትንሽ የመጨናነቅ ባህሪ አለ፣ ያ አለመደወላ ምክንያት ይሄ ነው ተባል። እሺ ብለን ተቀበል። ነገር ግን እስካሁን ባለው ሰሞኑም ደግሞ እኛ እዛ ቆንስላ አዲስ አበባ ውጭ ጉዳይ ሚኒስቴር በሄንበት፣ እሺ በደብዳቤ ይሰጠናል ያለው ነገር ላይ ለህዝብም እናሳውቅ፣ በደብዳቤ ይሰጠን ማረጃውን ይሄ ቀን ቀረም ተብሎ የቀረውን ቀን ቀጠሮ ለእኛ ይንገሩን በደብዳቤ ለህዝብም እናታወቀ። እኛ የምንለው ነገር መልስ የምንሰጠው ነገር አተናደን ነገ ከነገ ወደ ማለቱ ለእኛም ሰልችቶናል ያለውን ነገር ስንል እንግዲህ ያለው ነገር በሪካርድ ነው። ያው ይሄ ሰምታል ምንም አያደረግም ተባልኩ። እዛ ውጭ ጉዳይ ቁንትራ ጽፈት ቤት ማለት ነው። ስለዚህ የኢትዮጵያ ህዝቦች እንግዲህ ይሄ ሁሉ ዋጋ ተከብሎ አንድ አቅጣጫ መያዙ ግድ ይላል። ወይ ሞተች አንድ ነገር ነው፣ አለች አንድ ነገር ነው። ስለዚህ የኢትዮጵያ ህዝብ ዋጋ ከብሎ ይህ ሁሉ አልቅሶ የሁሉ እንባ ተከፍሎበት እዚህ ከንቱ መሆን የለበትም። ለስንት ደጋግ ኢትዮጵያውያን ዋጋ ተከፈሉለት። የለይላ ጉዳይ እንደዚህ የለይላ ብር ተበላ የለይላ ብር በይከሌ በይከሌ ተበላ የሚባለው ነገር ውሸት ነው። አንድ ጊዜ ከድር፣ አሁን መስማት የምንፈልገው ና የምታብራራው ነገር አራምባ ና ቆቦ እየሆነ ነው። አንድ ጥያቄ ልጠይቀ፣ የልጅቷ ጉዳይ እንዲፈጽምላችሁ ውክልና የሰጣችሁት ሰው ምን ያህል ነው የምታውቁት? ቶ የኮሚቴውን ና ዛውጭ ጉዳዩን ተውና የህይወት ጉዳይ የያዘውን ሰው የእንሷን ነገር እንደ ቤተሰብ ሆነው ውክልና የሰጣችሁት ሰው ጋር እንዴት ነው ኮሚኒኬት እያደርጋቸው ያ ውክልና የተሰጠ ነው። ውክልና የተሰጠው ሰው አላል ኮሚቴ ምንም የሰጣችሁ ቤተሰብ ውክልና እንደኛ ሆኖ የሷን ጉዳይ ከታተል ያላችሁ ሰውዬ በስንት ጊዜ ነው የምትገናኙት? ከሱ ጋር እንዴት ነው የምታወሩት? ምንድን ነው እየተከናወነ ያለው? ቢሆን አዳምጠው ንገረው፣ ከድር ምንድን ነው መሰለ እያለ ያለው። ውክልና የሰጣችሁት ልጅ አለ። ውክልና ስሰጡት ማለት በውጭ ጉዳይ በኩል በትክክል ቤተሰብ መሆናችሁ ተረጋግጦ የተሰጠ ህጋዊ ውክልና ነው። ይህንን ሰውዬ ጉዳያችሁን እየተከታተለ መሆኑን በምን ያህል ጊዜ ምን እየሄደ እንደሆነ ከኮሚቴውም ላይ ኮሚቴውን ትታችሁ ከዚህኛ ዋናውን ጉዳዩን የያዘው ውክልን የያዘው ነው፣ እናንተ ወክሎ እዛ ጉዳዩን እየተከታተለ ያለ። ስለዚህ ከዚህ ሰውዬ ጋር እንዴት ነው እየተከታተላችሁ ያላችሁትና ና ምንድን ነው መልስ እየሰጣችሁ ያለው እና በምን ያህል ጊዜ ነው የምታገኙት? ቤተሰብ ነበር እዛ፣ አብዱል ዊን የሚባል ቤተሰብ ነው። ከዛ የእሱ ከፊሌ ሞቷል። እኔ ወደ ኢትዮጵያ ልገባ ነው፣ ከኔ የሚሻል ሰው አለ ለሱ ውክልና ስትውውት ስጡት አለ ማለት ነው። አብዱልሚን ቤተሰብ ነው። እኔ ተማምንበታለው ከኔ በላይ ይሰራል። ለሱ ስጡት ውክልና። እንደው አዲስ አበባ ሄደን እኛ አዘር ጋር ሄደን ስንጠይቅ እንደው እዛ ቆንስላ ላይ ውክልና መስጠት ቀልድ አይደለም። እሺ ቀጥሉ። ከኔ በላይ ይሰራል ብዙ ሰዎችን ስለሚያውቅ ከኔ በላይ ይሰራል፣ ለሱ ስጡት። የኔ ከፊሌ ስለሞተ እዛ መስራት አልችልም፣ ወደ ኢትዮጵያ ልገባ ነው አለ። እሺ ብለን እኛም የጨነቀን ሰውነን፣ አንተ ከወደሰው አንተ ካመንክበት ብለን እኛም ለሱ አዲስ አበባ ወጠን ውክልና ሰጠን። ከሰጠን በኋላ አንዴ ነው መሰለኝ ከማድረግ ጋር አወሩ። ከዛ በኋላ ሲደወልም ስልክ አነሳም፣ ይሄ ነው የሚባል ነገር የለም። ትንሽ ፍንጭቱ የሚሰጠን አብልሙኝ ነው እንዲ እንዲ ነው። ለምንድነው ስልክ ማያነሳው ብለን ስንጠይቅም፣ አይ እሱ እንደዚህ እንደዚህ ትንሽ ያመዋል የሆነሱ ኳን ምናምን አለበት ስለዚህ እንትን ማለት አይችልም ማነጋገር ስለማይችል ብሎን በዛው ሁኔታ ተረዳል በጽሁፍም ይጻፍለታል ምንም ይባላል ይህን ስ ከደረስኩ የሚል ነገር የለም ብቻ ያንን አሁን የሌላ ጉዳይ ይሄ ይሄ ፍርድ ወጥቶባታል ይሄ ብር ካልሰጠሽ ትገዳያለሽ የሚለውን ደብዳቤ ወረቀት ጉዳይ ቀጥል ቀጥል ተደጋ ሌላ ሰው ሲገባ ነው ያንን ወረቀት ደዚገን መጣጣስለዚህ ውክልና የሰጣችሁትን ሰው አታቁትም። ሰንበዲ ጥሩ ሰው ነው ስላላችሁ የሰጣችሁት ውክልና ሰው ነው ማለት ነው። ዘመድም ቅርበትም የለውም። ያኛው የመጀመሪው ቤተሰብ ነው ይታወቀል። እሱ ስላለ ብቻ በእርክጥ አምነንለው እንጂ አታቁትም። አሁን ውክልና የያዘውን ሰው አታቁትም። የሆነ መጀመሪያ ዘመዳችሁ ሊመጣ ስለሆነ አስተላልፎ የሰጠው ሰው ለሌላ ግለሰብ ነው ይህን ያህል ዓመት እናትህን አንድ ጊዜ አግኝቶ ዝም ካለ ይሄ የተወካይ ነው የተባለ ዋናውን ጉዳይ የሚሰው ዝም ካለ። በነገራችን ላይ ቤተሰቦች፣ ይሄ የሚባለው ግለሰብ በግልም እኛ ጠበቃዎችን አግኝተን ለማስተባበር ስንደውልለት በስድብ ጭምር ጆሮ ላይ የሚዘጋ ሰው እኛ ይገብጠ ኃላፊነት ወስደን ደውለን እባክህ እንደዚህ እንደዚህ እናደርግ እርዳን ስንለው ሰድቦ ሰው ሰድቦ የዘጋ ሰው ጆሮ ላይ የዘጋብን ሰው ነው። አሁንም አውራት የምፈልገው ነገር ይህን ያህል ጊዜ የማታውቁት ሰው እንደዚህ ከሆነ አንድ ጥያቄ፣ ብሩ መግባቱንና ለሰዎቹ ቤተሰብ መድረሱን ከማን የሰማችሁት እናንተ? እኛ ከሌላ ነሰማሌላላሌላ የዛኔ በቃ ከድር ጅምር ከአስራ አምስት በኋላ ተመለሰ ብር ተብሎ ማለት ነው። ያው ካሊድ እንግዲህ ያላ ሀይል ገዛው የሚባለው ከካሊድም ነው ብዙ ውጣ ውረዶችን ወርደን ወደ ሳውዲ ባለው ኤምባሲ ገባ። ወደ ሳውዲ ባለው ኤምባሲ ደግሞ ወደዛኛው አድራጊ ባንክ ገብቷል። በቃ ብላን። ለይላ በምን እርግጠኛ ነሽ ስላት በኮምፒውተር አሳየውኝ አለች። በኮምፒውተር ያው ብርሽ ገብቷል ተብሎ በኮምፒውተር አሳየውኝ አለች። የዛኔ ማለት ኮምፒውተር ላይ አሳየኝ አለች። ለሰዎቹ ተላልፎ የገባበትን ሪሲት ስጡን ብላችሁ መጠ ያልጠየቃችሁ? የገባበትን ነገር ጠይቀናል። ምን አሏችሁ? መንግስት ለመንግስት ስለሆነ መረጃ እንትን አይደል አያስፈልግም አሉ። የመንግስት ለመንግስት እዛው ኮምፒውተሩ መንግስት ለመንግስት ስለሆነ እሱ አያስፈልግም አሉ። እሺ ብለን እንግዲህ እኛም ብዙ ጊዜ ጠይቀናል። የሆነ ሰው እየጠየቀን ነው፣ ህዝቡ እየጠየቀን ነው። ከድር በእንትን በኢሞ አለ፣ በኢሞ መደወል ትችላለህ። በኢሞ ሳይሆን ዘስ ላይ ይግባ እስ አንድ ሞክር፣ ካልሆነ በኢሞ በቪዲዮ እንደዚህ ማምጣት ትችላለህ። ጠላል ሰው ያው አንዳንዴ ስለማያውቅህም የሚያውቅህም ቤተሰብ አንተ መሆን እንዲያቅ ለዛ ነው። ብዙ አትጨናነቅ። አልሐምዱሊላ፣ ጥሩ ነው አሁን ያለው ነገር። ይህንኑ ነገር በአካል ሆነህ እንድታስረዳን ነው። ሞከአሁን ከንግግሮቹ አሁን የገባኝ ሁለት ነገር አለ። አሁንም ፎከስ ማድረግ ያለብን ይሄ ነገር መከፈሉንም እ ይህ ህዝብ ያዋጣው ህዝብ ማወቅ ስላለበት ጉዳዩን የያዘው ኤምባሲም ከሆነ ኤምባሲ እዚህ ተከፍሏል፣ ትራንዛክሽን ያደረግንበት ነገር ይሄ ነው ማለት ግዴታ አለበት። የህዝብ ብር ስለሰበሰበ እኔ ሁልጊዜ በገባሁበት ወጣሁ ቁጥር መጠየቅ ስለማልፈልግ ማለት ነው። የገባበትም ብር ይኸው ትራንስፈር አድርገን ለሰዎቹ ተከፍሏል፣ በዚህ እርግጠኛ ሁኑ የሚል መንግስት ለመንግስ ቸው እንደላቸው ደግሞ እነዚያ አረቦችም የገፋላቸው ነገሮች ደስ ይላል። ከዛ ውጭ ተወካዩን መቶ ማብራት አለበት። አሁን እንዲህ እንዲህ ዐይነት ነገር ነው ማለት ኮሚቴውን መቶ ማብራት አለበት። እዚህ ኢትዮጵያ ምንም ላደርግ የሚችለው ነገር የለም። ካናዳ ላይ የሆነ አስያ ምንም የምታደርገው ነገር የለም። አሁን ላይ ጉዳዩ ሳውዲ እና ሳውዲ ላይ ነው። እዛው ፍርድ ቤት፣ እዛው ኮሚቴ፣ እዛው ተወካይ እና እዛው ኤምባሲ ጋር ነው ያለው ጉዳይ። ስለዚህ አሁን የሚሄድ ካለብን ውሳኔ ስንወስን ተያይዞን ለቤተሰብ የሚሄድ ካለበት ውክልናውን አንስታችሁ ሌላ ሰውን ቀይራችሁ ወይም የህግ ባለሙያ ጉዳዩ ይዞ እዛም ያልኩበትን ነገር ይደረስ። ከዛ በፊት ግን ልጅቷን ድምሷን መስማት ማየትም ያለችበትን ሁኔታ ማወቅ እንፈልጋለን። ከእናንተው መረጃ ስለምንሰማ ከእናንተው ድምጿን ደወለች፣ እንደዚህ ያናገረችን እያላችሁ ሁለት ወር እያላችሁን ስለሆነ አሁን ማንንም አምልበት ጊዜ አይደለም። ድምጿን ካልሰማሁ ድረስ ወደኋላ ምልበት ነገር የለም። ስለዚህ እንደ ቤተሰብ ኃላፊነት ወስዳችሁ ለህዝቡ